አሰላም አለይኩም ወረህመቱላሂ ወበረካቱ የተከበራችሁ የእህት ቤተሰቦች፣ ዛሬ የኮፒራይት እንዴት እንደሚጠፋ ላሳያችሁ ነው። ተከታተሉኝ እላችኋለሁ። ጉግል ክሮም ላይ ገብታችሁ ዩቱብ ስቱዲዮ ብላችሁ ሰርች ታረጋላችሁ። ከዛ ይመጣላችኋል። የሆነ በፊት ስላለ ወደ አሁን የሚመጣው ማለት ነው። አዲስ ከሆናቸው ግን ትንሽ እያጠነጥንና ይወጣላቸዋል ግን ሴቲንግ ዩቱብ ስቱዲዮ የሚለውን ትነኩታላችሁ። ከዛ ወደ ዩቱብ ስቱዲዮ ወስዳቸዋል። ንሽ ትጣበቃላችሁ። ከዛ ይከፍትላቸዋል፣ እንዴ ይከፍታል። ከዛ የቪዲዮ ምልክት ትጫናላችሁ። የቪዲዮ ምልክት ትጫናችሁ ወዳ አሁን ግን የፊት ቆዳን በጣም የማይለቅቅ ስለሆነ አለይ ማለት ነው። እንደዚህ ይመጣላችኋል። እዛ ኮፒራይት ምልክት ያለባትን ነው የምትነኩም ማለት ነው። እንደዚህ ዶራ ምልክቱ አረንጓዴ ከሆነ የለውም ማለት ነው። እዚህ ጋር እኔ ቀይ ነው፣ ኮፒራይት አለብኝ ማለት ነው። እሱን ለማስለቀቅ ነው አሁን። እዚህ ጋር ማለት ነው ሶስት አማራጮች አሉን፣ ሳይለንት ማድረጊያ እና የዩቱብ ላይ ራሱ ክላሲካል እሱን መቀየሪያ እና መቁረጫ። ያን ቆርጬ ነው ማሳያቸው ተመለስኩ ቅርጫ ቅርጣ እንደገና አይዚጋ ማለት ነው የማሳያችሁ። ከዛ ኮፒራ ምልክቷን ትነኩታላችሁ ከዛ እንደዚህ ይመጣላችኋል። ከዚያ ሶስት ነጠብጣብ ላይ ሶስት ነጠብጣቧን ትነኳታላችሁ

ቀዩ ጠፍቶ አረንጓዴ ይሆንላችኋል ማለት ነው። በዚህ መልኩ ኮፒራይት ያላችሁን አስተካክሉ። ቀላል ነው ማለት ነው። አንዳንዱ ግን አይለቅም። አንዳንዱ ግን ይለቀም። ቀዩ ጠፍቷል። አሁን ማስታወቂያ እያስገባው ነው ቀጠሮ ላይ ነበረ አሁን በላይ መልኩ ልነግ ማለት ነው። በላይ መልኩ መልቀቅ ካልቻላችሁ ኤዲት ምልክቷን ስነኩና እዚጋ ሆኔ ቀጠሮ ላይ ነው። ከዛም በኋላ አራይቷን የምነኳት ከዛም በኋላ ሴቭ ማድረግ ነው ማለት ነው። ቀላል ነው እና ላይክ፣ ሰብስክራይብ አድርጉኝ። አመሰግናለሁ። ኩንፈኩን ኩንፈኩን